እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽሞ እንዳትዘነጉ አለችሁ። መረጃዎችን ወርናቴ ማርሳችሁናል። እንደ ታዋቂው የዝውውር ዜናዊ ዘጋቢ ኢክራም ኮኖር ከሆነ ማንቸስተር ዩናይትድ ከናፖሊ አቻቸው ጋር በተጫዋች ቅይሮ ዙሪያ ንግግር ለማድረግ ቅድ ይዘዋል። የቂያስ ጣኖቹ ባለስልጣናት ቪክተር ኦሽሜን ለማስፈረም ራስ መስ ሆይሉንድን በልውውጥ መልክ ለማቅረብ ማወጥ ናቸው ተሰምተዋል። የኔፕልስ ክለብ ዋና ስልጣኝ አንቶኒ ኮንቴ የራስ መስ ሆይሉንድ አድናቂ እንደሆኑ ሲገለጽ ተጫዋቹም ለቡድናቸው ናቸው ትክክለኛው ዘጠኝ ቁጥር ይሆናል የሚል እምነት እንዳላቸው ታውቋል። ይህንንም ተከትሎ በክረምቱ የዝውውር መስኮት በሁለቱ ክለቦች መካከል ድርድሮች እንደሚከናወኑም ይጠበቃል። ማንቸስተር ዩናይትድ በ 2023 ሲዘን አንስቶ 72 ሰዓታት ሳያርፍ ብዙ ጨዋታዎችን የተጫወተ ክለብ መሆኑ ታውቋል። ዩናይትድ በፕሪሚየር ሊጉ ብቻ ሳይሆን በአራቱ የአውሮፓ ሊጎች ላይ ያለበቂ ረፍት በመጫወት ቀዳሚው እንደሆነ ታውቋል። ማንቸስተር ዩናይትድ እንግዲህ አርባ 42 ጨዋታዎችን አድርጓል። ሪያል ማድሪድ 41 ጨዋታዎችን፣ ባርሴሎና 40 ጨዋታዎችን ማድረግ ችሏል። የማንቸስተር ዩናይትድ የህክምና ቡድን አባላት አሁኑ ቢሆን አማድ ያሉ ከወድሮ አመቱ መጠናቀቅ በፊት ወደ ሜዳ እንደሚመለስ ያምናሉ። እንግዲህ የተጫዋች ጥሩ ነገር ለማንቸስተር ዩናይትድ አድርጓልና በቅርብ ጊዜያትስም ወደ ማንቸስተር ዩናይትድ ዋና ስኳድ እንደሚመለስ ይጠበቃል። የማንቸስተር ዩናይትድ ድንቅ ተጫዋች ነው። ማዘራዊ ትላንት ለሀገሩ አንድ አሲስት ማስመዝገብ ሲችል፣ ሀገሩ ሞሮኮም ኒጀርን ሁለት ለአንድ በሆነ ውጤት አሸንፋለች። እንዲሁም ማዘራዊ የጨዋታው ኮከብ ሆኖ ተመርጧል። በማንቸስተር ዩናይትድ ቤትም እንደዚሁ ጥሩ እንቅስቃሴን እያሳለፈ ይገኛል። እንግዲህ ለሀገሩም ጥሩ ነገርን ማድረግ ችሏል። የጨዋታው ኮከብ መሆን ችሏል። የማንቸስተር ዩናይትድ የሁለተኛ ግብ ጠባቂ አልታይ ባይንዲር በትላንትና እለት ግራስ ትሬኒንግ ሲያደርግ ተስተውሏል። ባለፉት ጥቂት ሳምንታት በርካታ የጥንካሬና የአካል ብቃት እንቅስቃሴዎችን ሲያደርግ የነበረ ሲሆን የአካል ብቃቱ እጅግ በጣም ከመጨመሩ በላይ በቀጣይ ማንቸስተር ዩናይትድ ላሉበት ጨዋታ እንግዲህ እንደሚደርስ ነው እየተገለጸ የሚገኘው። ተጫዋቹ እንግዲህ እድል በተሰጠበት ጊዜ ጥሩ ነገር ማሳየት ችሏል። እንግዲህ አርሰናል ማንቸስተር ዩናይትድን በኤፌካ በጨዋታ መመልከት ችናል። ፔናልቲዎችን ሴፍ ሲያደርግ ነበርና ማለትም ግብ ጠባቂው እድል ከተሰጠ አሁንም ጥሩ ነገርን ያሳያል ተብሎ ይጠበቃል። በዚህ የውድድር ዓመት ከማንቸስተር ዩናይትድ ጋር ጥሩ ጊዜ እያሳለፈ በማይገኘው ሆይሉ ላይ በርካታ ክለቦች ዓይናቸውን ጥለውበታል። አያሌ ክለቦች በራስ መስ ሆይሉን ዙሪያ ከማንቸስተር ዩናይትድ ጋር ንግግር የጀመሩት ሲሆን ተጫዋቹ ከማንቸስተር ዩናይትድ መልቀቅ ይፈልግ እንደሆነና በተጫዋቹ ላይ የተለጠፈበት የዝውውር ዋጋን ማወቅ ይፈልጋሉ። ከበርካታ ክለቦች ፍላጎት ከመኖሩ አንጻር ተጫዋቹ በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ የመልቀቅ እድሉ ሰፊ እንደሆነ ተገልጿል። እንግሊዛዊ የማንቸስተር ዩናይትድ ተጫዋች ጄሲ ሊንጋርድ ለፖርቹጋላዊ የማንቸስተር ዩናይትድ አማካኝ ብሩኖ ፈርናንዴዝ ያለው ፍቅር የተለየ መሆኑን ገልጿል። ብሩኖን ከልብ ወደዋለሁ። እኔ በማንቸስተር ዩናይትድ እያለሁ ከእርሱ ጋር በደንብ እናወራ ነበር። እርሱ ሁልጊዜም ለቡድኑ ጥሩ የሚለውን ነገር ለማድረግ ይሞክራል። አሁን ላይ የቡድኑ ዋነኛ መገለጫ ነው ሲል ተናግረዋል። አንጋፋው የቀድሞ የማንቸስተር ዩናይትድ የመሃል ተከላካይ ያፕስታም የባየር ሊቨርኩሰን የቀኝ መስመር ተከላካይ ጀርሚ ፍሪፖክ ማንቸስተር ዩናይትድ አጽንኦት ሰጥቶ ሊመለከተው እንደሚገባ ተናግሯል። እንግዲህ ተጫዋቹን ማስፈረም እንዳለበትም ጠቁሟል። እንግዲህ ተጫዋቹ በራይት ዊንግ ባክ እና በተለያዩ ቦታዎች ላይ መጫወት የሚችል በጣም ፍጥነት ያለው ተጫዋች እና ቀጥተኛ የሆኑ ግቦችን ማስቆጠር የሚችል ተጫዋች እንደሆነ ይታወቃልና ና ይህ ተጫዋችን ቢያስፈረመው ጥሩ ነው ሲል ተናግሯል። በነገራችን ላይ ማንቸስተር ዩናይትድም ቢሆን የተጫዋቹ ጥብቅ ፈላጊ ነው ና የዝውውር መስኮት ተጫዋቹን ለማስፈረም እንደሚሰራ ነው እየተገለጸ የሚገኘው። ዌልሴው የማንቸስተር ዩናይትድ የመስመር አጥቂ ሮያን ጊግስ ፖርቹጋላዊ አሰልጣኝ ሮብና ሞሪም ከደጋፊዎች የሚደረገለት ድጋፍ ሊቀጥል እንደሚገባ አሳስቧል። አሰልጣኝ ሮብና ሞሪም የፕሪሚየር ሊጉን ዋንጫ ምን እንደሚያስፈልገው ጠንቅቆ ያውቃል። እርሱ ትልቅ ግርማ ያለው አሰልጣኝ ነው። ስብዕናው ጥሩ ነው። ሆኖም አሁን ላይ ጠንከር ያሉ ትችቶች ይሰነዘሩበት ጀምሯል። ነገር ግን የክለቡ ደጋፊዎች ለእርሱ ሊከላከሉ ይገባል ሲል ተጫዋቹ ተናግሯል። በጉዳት ምክንያት ለረጅም ጊዜያት ከሜዳ ርቆ የነበረው እንግሊዛዊ የመስመር ተጫዋች ሉክ ሾ ወደ ልምምድ መመለሱ ተገልጿል። ተጫዋቹ ከአጋጥ የከተማ ጉዳት ሙሉ ለሙሉ ለማገገም እንደተቃረበ ሲገለጽ በዚህ ሳምንት በግሉ ልምምድ ማድረግ መጀመሩ ተነግሯል። ልኩሾ አሁን ላይ እጅግ ጥሩ ሊባል የሚችል የጤና ሁኔታ ላይ እንደሚገኝ ሲገለጽ በቅርቡ ወደ ጨዋታ እንደሚመለስም ይጠበቃል። ውድ የዚህ ቻናል ተከታታዮች ፓርቲት ቪዲዮ እስክንግራይ ድረስ መልካም ሉ ተመኘው ቻናሉን ሰብስክራይብ ቪዲዮ ላይክ ማድረግ ፈጽሞ እንዳይ